ጤና ይስጥልን ተመልካቾች፣ አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር በጋራ በመሆን ሳምንታዊ ፕሮግራሙን በስማርት ሲቲ ላይ አድርጎ ወደ እናንተ የሚያደርሰው ዝግጅታችን እንሆ ተጀምሯል። በዛሬው ፕሮግራማችን እንግዲህ ስማርት ኤንቫይሮንመንትን መሰረት አድርገን ምቹ ከባቢን ለመፍጠር ከሚያስችሉ በዚህ ዘርፍ ልናነሳቸው ከምንችላቸው ጉዳዮች መካከል የደረቅ ቆሻሻ፣ የፍሳሽ አወጋገድ፣ የንጹህ ውሃ አቅርቦት፣ የኃይል አቅርቦት፣ የአረንጓዴ ልማት እና መሰል ጉዳዮች የሚካተቱበት እንደሆነ ይታወቃል። ታዲያ ከነዚህ መካከል በደረቅ ቆሻሻ አወጋገድ ዙሪያ አጠቃላይ የዓለም ሀገራት ተሞክሮ ምን ይመስላል፣ እንዲሁም ደግሞ ከተማችንስ በዚህ መልኩ እንዴት ትቃኛለች እና መሰል ጉዳዮችን እናነሳለን። በዚህ ርዕሰ ጉዳይ ላይ ሀሳባቸውን የሚያጋሩን ክቡር ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ናቸው። እንግዳችን ሀሳቡን ሊያካፍሉ ፈቃደኛ ስለሆኑ በቅድሚያ እናመሰግናለን። እኔም በጣም አመሰግናለን ቆሻሻ ሀብት ነው ተደጋግሞ እንሰማዋለንና ሀብት የሚሆነው እንዴት ነው ከሚል መነሻ ሀሳብ እንነሳ ጥሩ እንግዲህ ቆሻሻ ሀብት ነው ልንለው የምንችለው ቆሻሻን በአግባቡ መያዝ ማስተዳደር ስንችል ነው ከዚህ አንጻር እንግዲህ ቆሻ ከእያንዳንዳችን የቀን ተቀን ህይወታችን ጋራ በምንሰራበት ቦታ በምንኖርበት ቦታ በምንውልበት ቦታ በዕለት ተዕለት እንቅስቃሴያችን የምናመነጨው ነገር ነው ይሄ ቆሻሻ ደግሞ በአግባቡ ካልያዝ ነው ኤንቫሮንመንታችን እንዲበከል የሰዎች ጤና ላይ ጉዳት እንዲያደርስ አጠቃላይ በኢኮሲስተሙ ላይ ተጽዕኖ እንዲያሳድር የሚያደርግ ነው። ሶ ይሄ ኔጌቲቭ ኢምፓክቱን ካየን ይሄን ኔጌቲቭ ኢምፓክት ከመቀነስም አንፃር አጠቃላይ ቆሻሻን ቆሻ ነው ብለን ከመወርወር አልፈን ወደ ሀብትነት የምንቀይርበት ነገር ላይ ማሰብ ያስፈልጋል። ሀብት ነው ልንል የምንችለው የመጀመሪያው ቆሻን እንዳይሆን እና የሚወረወር የሚጣል እንዳይሆን መቀነስ ነው። አንድ ቆሻም ከምንጩ መቀነስ ማለት ነው። ያ በሚሆንበት ጊዜ ቆሻ ኖርማሊ የባከነ ሀብት ከመሆን ይልቅ ቆጥበን ወይም ደግሞ ቆሻችንን ቀንሰን የሀብት ብክነትን ማዳን ነው የሚሆነው። ቀጥሎ የሚመጣው ይሹ እንግዲህ ቆሻሻ ሆኖ ከመነጨና ከቤታችን የሚወጣ ከሆነ ደግሞ ወይ መልሰን መጠቀም መቻል አለብን፣ ወይም ደግሞ ለዳግም አገልግሎት ማዋል መቻል ይኖርብናል። ቆሻ ሁላችንም ከቤታችን አይጠቅመንም አያስፈልገንም ብለን አውጥተን የምንጥለው ማቴሪያል ነው። ከጣልነውና ወስደን ቆሻ የሚጣልበት ቦታ ላይ ዳምፕ ካደረግነው አካባቢያችን ይበክላል፣ ጤናችንን ጉዳት ያደርስብናል። አጠቃላይ ኢኮሲስተሙንም የሚያበላሽ ነው የሚሆነው ያ እንዳይሆን ማድረግ የምንችለው ምን ሲሆን ነው? የመጀመሪያው ቆሻን ከምንጩ መቀነስ ነው። ን ቆሻ ሆኖ ደግሞ ምንጭቶ ከሄደ በኋላ ደግሞ ወይ ሪዩዝ ምናደርግበታል በዛ ደግሞ ሪሳይክል ምናደርግበት ከዚህም ካለፈ ደግሞ ለሀይል ምንጭነት ወይም ደግሞ ለኮምፖስት መዋል ሲችል ነው ቆሻን ሀብት ነው ማለት የምንችለው። ያም አይሆን ከሆነና ከነዚህ ኮምፖነንቶች ውስጥ አንዱን እያጓደልን ምንሄድ ከሆነ ግን የት ነው መጨረሻ ላይ ኢንዳፕ የሚያደርገው? ላንድ ፊል ላይ ነው ኢንዳፕ የሚያደርገው ማለት ነው። ሰው ሀብት ማድረግ የምንችለው እነዚህን መቀነስ ቆሻሻን መቀነስ ከዛ በኋላ መልሶ መጠቀም ካልሆነም ደግሞ ለድጋሚ አገልግሎት ማዋል ስንችል ካልሆነም ደግሞ ለዌስቱ ኢነርጂ ፋሲሊቲቸው ወይ ለኃይል ምንጭነት ወይም ደግሞ ለኮምፖስትነት መጠቀም ስችል ነው። በተጨባጭም ቆሻን ሀብት ማድረግ የምንችለው የአውሮፓ ከተሞችን ስንመለከት የተለያዩ ተሞክሯቸውን ልንመለከት እንችላለን። ምናልባት ከኛ በትይዩ ባይሆንም ቢግ ቤሊ የሚል የቆሻሻ አወጋገድ ስርዓት ስን እንመለከትባቸው ሀገሮች አሉና፣ አጠቃላይ የቆሻሻ አወጋገዱን ከማኑዋል ሲስተም ወጥተው በሲስተም የተሻለ የሚባለውን ደረጃ ኢቨን እኛ መለየት በምንችለው ሳይሆን ሲስተሙ አግዞ ውጋጆቻቸውን ሀብት እንዲሆን ያደረጉበትን እንመለከታለን። ምናልባት ርቀን ላይሆን ይችላል ንጽጽሩ። ማድረግ ያለብን ግን እንደናንተ የልምድ ልውውጥ በቅርበት የአፍሪካ ሀገሮችን የማየት እድል ይኖራችኋልና፣ እዛ ላይ ያለው የሌሎችም የሀገራት ተሞክሮ ምን ያስቃኘናል። ቆሻሻ ከእያንዳንዳችን ቤት ከመነጨ በኋላ ያንን ቆሻሻ የምንይዝበት የምናስተዳድርበት መንገድ ሌሌ ለውጥ የሚያመጣው ቆሻሻን ከእያንዳንዳችን ቤት አውጥተን ከማስወገድ አንፃር አዲስ አበባ የተሻለ ደረጃ ላይ ነቻለች። አሁን አጠቃላይ ቆሻሻ የመሰብሰብ አቅማችንን በምናይበት ጊዜ 96 በመቶ ላይ ደርሰናል። ይሄ ማለት ግን አንድ ቆሻሻ ከአንድ ቦታ መንጭቶ እስኬጁል አድርገን ከምንሰበስብበት ጊዜ አብዛኛውም በወቅቱ እንሰበስባለን ማለት ነው። ያን እስኬጁል ሳናዛባ ሳይነሳ የማይውልበትን ኤንቫይሮንሜንት መፍጠር ችለናል። ይቀረናል ብለን የምናስበው ቆሻሻን ከሰበሰብን በኋላ ወስደን የት ነው የምናደርገው ወስደን ለምንድን ነው የምናውለው የሚለው ላይ ነው። በቅርብም በተለያዩ ከተሞች ሄደን የወሰነውን ተሞክሮ የምናይበት ጊዜ ከዚህ በኋላ ያለው ፕሮሰስ ላይ ብዙ እንደሚቀረን ያሳየ ነው። እንግዲህ ከእያንዳንዳችን ቤት ቆሻ ከመነጨ በኋላ ምን አይነት ቆሻ ነው የሚነጨው የሚለውም በአግባቡ ማወቅ ይፈልጋል። ቀጥሎ ያለው ቫሊዩ ቼን ላይ መስራት እንዲቻል ማለት ነው። ሱ ምን አይነት ቆሻሻ ነው የሚበሰብስ ነው ማይበሰብስ ነው መልሶ ጥቅም ላይ ሊውል የሚችል ነው ወይስ መልሰን ለአገልግሎት ማዋል የምንችለው ነው የሚለውን በአግባቡ ማወቅ ያስፈልጋል። ይሄ የሚሆንበት ምክንያት አንዱ ለዚህ የሚሆን ሲስተም ዴቨሎፕ ማድረግ ያስፈልጋል። ሰው የሚያስፈልገን ኮምፖስት የምናቀነባብርበት ነው ቦታ የሚያስፈልገን ሪሳይክል የምናደርግበት ነው መልሰን የምንጠቀምበት ነው ወይስ ዌስቱ ኢነርጂ ነው ወይስ ኮምፖስት ነው የምናደርገው የሚለውን ለማወቅ የሚያስችል ሲስተም መዘርጋት ያስፈልጋል። ለዚህ እንግዲህ አዲስ አበባ እንግዲህ 2650 ቶን የሚያክል ቆሻ በየቀኑ ታመነጫለች። ከዚህ ውስጥ ምን ያህሉ ነው መልሰን ልንጠቀም የምንችልበት፣ ምን ያህሉን ነው ወደ ኮምፖስት ልንቀይር የምንችለው፣ ምን ያህሉ ነው ወደ ዌስት ኢነርጂ ፋሲሊቲያችን ልንወስደ የምንችለው፣ ምን ያህሉ ነው ደግመን ልንጠቀምበት የምንችለው የሚለውን ትራክ ማድረግ የሚያስችል ሲስተም መዘርጋት እንዳለብን ነው የሚያሳየው። ሌሎቹ ሀገራት ወደ ኤክሰለንስ ሄዱት በተጨባጭም ቆሻን ወደ ሀብት መቀየር የቻሉት የዚህን ቆሻሻን ከምንጩ ጀምሮ መከታተል ጥቅም ላይ ማዋል የሚቻልበትን ስርዓት ስለዘረጉም ጭምር ነው። ከዚህ አንጻር እንግዲህ ኤክሰለንት የሚባል ደረጃ ላይ የደረሱ ሀገራት አሉ። ለዚህ እንግዲህ ቆሻሻ አስተዳደር አንጻር ሞዴል ሊሆኑ የሚችሉ ሀገራት ጀርመን እና ጃፓን ናቸው። በቅርብ እንግዲህ ጃፓን ተሞክሮ ነበረን። በዛ ተሞክሮ ላይ ከሌሎች አፍሪካ ሀገራት ጋር ራሳችንን በምናነጻጽርበት ጊዜ ሌሎች ሰባት የአፍሪካ ሀገራት ነበሩ፣ በዚህ መድረክ ላይ የነበሩት በወቅቱ የነበረውን ተሞክሮ የምናይበት ጊዜ ከሌሎች የአፍሪካ ሀገራት በጣም በብዙ ርቀት የተሻለ የቆሻሻ አሰባሰብ ስርዓት ነው ያለን የቆሻ አስተዳደር ስርዓት ነው ያለን። ካደጉት ሀገራትና አሁን ከጠቀስኳቸው ሀገራት አንፃር ያለብን ውስንነት ደግሞ የምናይበት ጊዜ በጣም ብዙ ጉለቶች አለ። አንዱ ከጃፓን ተሞክሮ አንጻር ያየነውና እንደ ጉለት የወሰድ ነው ቆሻሻን ከምንጩ መለየት ላይ ነው እና ቆሻሻን ከምንጩ መቀነስ ላይ ሰው አብዛኛው ነገራችን እኛ የኑሮ እንቅስቃሴያችን ብክነት ይበዛዋል። ጃፓኖች እንግዲህ ምን ያህል ካይዘንን ተግብረው ብክነትን መቀነስ እንደቻሉ ማየት ይችላናል። ስለዚህ ብክነትን ከእያንዳንዱ ሀውስ ወልድ የምንቀንስበት ጊዜ ወደ ቆሻሻነት ወደ ተረፈ ምርትነት የሚቀይረውን ግብአት ቀነስን ማለት ነው። ከዛ ባለፈ የቆሻ ከመነጨ በኋላ ደግሞ ወደ ሌሎች ኢኮኖሚክ አክቲቪቲ ደሞ ሰርኩላር ኢኮኖሚክ አክቲቪቲ መግባት እንዲችል ሶርት ማድረግ ይፈልጋል። ቆሻን መለየት ማለት ነው። በደንብ ፕሮፐር ስትሪክት የሆነ ሬጉላቶሪ ሪኳየርመንት ነው ያላቸው። ከዚ አንጻር ያለውን በምናይበት ጊዜ ይሄ በመሆኑ ምክንያት 65 በመቶ የሚሆነው የጃፓን ቆሻሻ መልሶ ጥቅም ላይ ሊውል የሚችል ነው ወይ ሪሳይክል ሊደረግ የሚችል ነው ወይ ደግመን ልንጠቀምበት የምንችል ነው አለበለዚያ ደግሞ ወደ ኮምፖስት ወይ ወደ ሌላ ፕሮዳክት ልንቀይረው የምንችለው ቆሻሻ መሆኑን ነው የሚያሳየው። ከዚህም አንፃር ያላቸውን ኤክሰለንስ በምናይበት ጊዜ ሆል ዌስት ማኔጅመንት ሲስተሙን ትራክ የሚያደርጉበት አለ። ከእያንዳንዳችን ቤት የሚወጣው ቆሻሻ ምን ያህል እንደሆነ ትራክ የሚያደርጉበት ሲስተም አለ። ቆሻው ምን አይነት ነው የሚለውንም ትራክ የሚያደርጉበት ሲስተም አለ። ወደ እያንዳንዱ ፋሲሊቲ በሚሄድበት ጊዜ ምን ያህሉ ነው ጥቅም ላይ የዋለው የሚለውንም ትራክ የሚያደርጉበት ሲስተም አለ። የጀርመንን ተሞክሮን በምናይበት ጊዜ ቤስት ሪሳይክሊንግ ቴክኖሎጂ ያላቸው ጀርመኖች ናቸው የሚሆነው ቆሻሻ መልሶ አገልግሎት ላይ የሚውል ወይም ደግሞ ሌላ ጥቅም መዋል የሚችል ነው። የዌስት ኢነርጂ ፋሲሊቲንም በምናይበት ጊዜ እንግዲህ አንዱ ቆሻሻ ሀብት ነው የምንለው መልሰን ተጠቅመን ወይም ደግሞ ኢነርጂ መንጭተን ሀብት መሆን ሲችል ነው የሚል እምነት ያለው። ከዚህ አንጻር የጃፓኖችን ተሞክሮ የምናይበት ጊዜ በጣም ብዙ የቆሻሻ ማቃጠያ ጣቢያዎች አሏቸው። እነዚህ የቆሻሻ ማቃጠያ ጣቢያዎች ደግሞ ከፍተኛ ኃይል የሚያመነጩና ለህብረተሰቡ ከብክለት ወጥቶ የተሻለ ኢነርጂ ምንጭ መሆን የሚችልበትን ስርዓት መዘርጋት ችለዋል። የጀርመንን ተሞክሮን በምናይበት ጊዜ አጠቃላይ ሀገሪቱ ከምታመነጨው ቆሻሻ ውስጥ አንድ ፐርሰንቱ ብቻ ነው ወደ ላንድፊል የሚሄደው። የእኛ እንግዲህ ስንቱ ነው ላንድፊል ጋ የሚሄደው የሚለውን በምናይበት ጊዜ በጣም ከፍተኛ የሆነ ቆሻሻ መጠን ወደ ላንድፊል ይሄዳል። ይሄ ምንን ያመጣል? አንደኛ ያለን ቦታ ሊሚትድ ነው የሚሆነው በዛ ሊሚትድ በሆነ ቦታ ላይ የሚደፋ ወይም ደግሞ ወስደን የምንጥለው ቆሻሻ ያ ቦታ እየሞላ እንዲሄድ ያደርጋል። በአካባቢ ለሚኖሩ ሰዎች ወይም ደግሞ በአቅራቢያ ለሚኖሩ ሰዎች የጤና እክል ምንጭ ሊሆን የሚችልበት እድል አለ። ከነዚህ የቆሻሻ ማጠራቂ ቦታዎች ደግሞ የሚወጣው ሊቼትም እንደዚህ በተመሳይ በውሃ አካላት ውስጥ ገብቶ የውሃ አካላት የሚበክልበት ዳውን ስትሪምስ ባሉ ሀይቆቻችን፣ ወንዞቻችን ላይ ከፍተኛ ብክለት ሊያመጣ የሚችልበት እድል ይኖራል። ያንን አንድ ፐርሰንት ማለት ኦልሞስት ዜሮ ቆሻሻ ነው ማለት ነው ወደ ላንድ ፊልም የሄደው። ሶ ለአካባቢ ብክለት የሚኖሩ ተጽዕኖ በጣም ዝቅተኛ እንደሆነ ነው ማየት የሚቻለው። የስዊድንን ተሞክሮ የምናይበት ጊዜ ደግሞ ቆሻሻን ከሌላ ሀገር ኢምፖርት እስከማድረግ ድረስ ደርሷል። እነሱ ሀገር ያለው ቆሻሻ የእነሱን ዌስት ቱ ኤነርጂ ፋሲሊቲዎችን አኮሞዴት ማድረግ ወይም ደግሞ ለኃይል ምንጭ መሆን ስላልቻለ በአቅራቢያ ካሉ ሀገራት ሁሉ ሳይቀር ቆሻሻን ኢምፖርት ማድረግ ሄደዋል። እንግዲህ ቆሻሻ ሀብት ነው ማለት የምንችለው እንደዚህ አይነት ትስስር መፍጠር ስንችልና ሌላ ሀብት ምንጭ መሆን የሚችል እድል ስንፈጥር ነው የሚል እምነት ተይዞ ነው ሌሎች ሀገራት እየሰሩ ያሉ ሰው እኛም ቆሻ መሰብሰብ ላይ ያመጣነ ኤክሰለንስ ወደ እነዚህ ሀገራት ተሞክሮ ወስደን መውሰድ ከቻል፣ በተጨባጭም ከተማችንን ጽዳት ከማስጠበቅ ባሻገር ሬዚሊየንት ኢንቫይሮንመንት ወይም ስማርት ኢንቫይሮንመንት ከመፍጠር አንጻር የጀመርነውን ጥረት የተሟላ ያደርገዋል የሚል እምነት ነው ያለ። ከተማችን ኢንቫይሮንመንቱን የተሻለ ለማድረግ በጣም እየሰራችበት ያለችው ጉዳይ እንደሆነ የሚታይ ነው። እና እዚህ ላይ ምናልባት ያነሳናቸው በርካታ ተሞክሮዎች አሉ፣ አሁን የጠቀስናቸው ሀገራት ስለዚህ ልክ ከተማችንን ባጸዳን ልክ ሀብት የማድረጉ ሂደት መሰራት ያለበት እንደሆነ ይታመናል እና ሂደቶቹ አስፈላጊ ነገሮቹ ምንድን ናቸው? ሌሎች ሀገራት የሄዱበትን መንገድ ብናይበት ጊዜ አንዱ እና ዋናው ከእያንዳንዱ ቤት የሚመነጨውን የቆሻሻ መጠን ማወቅ ነው። ቆሻ የሚያስወግዱባቸው ቢኖች ስማርት ቢን ነው የሚባሉት። ምን አይነት ቆሻሻ እዛ ውስጥ እንደገባ ወይም ደግሞ ቢኖች ውስጥ ምን አይነት ቆሻሻ እንዳለ ምን ያህል ቮልዩም እንዳለው ትራክ ማድረግ ይቻላል ማለት ነው። እነዚህ ስማርት ቢኖች ቆሻሻ እዛ ውስጥ ዳምፕ እንደተደረገ፣ ምን ያህል ቮሊም እንዳላቸው፣ ከየት ሶርስ እንደመነጩ ጭምር ትራክ ማድረግ የሚቻልበት ሲስተም አለ ማለት ነው። ይሄ በዋነኛነት ጥቅሙ ተደርጎ ሊወሰድ የሚችለው ምንድን ነው የሚለውን በምናይበት ጊዜ የት አካባቢ ነው ማጆሪቲ ቆሻሻ የሚመነጭባቸው ቦታዎች የሚለውን ትራክ ለማድረግ እድል ይሰጣል። ይህም በሚሆንበት ጊዜ አንዱ በዌስት ማኔጅመንት ስርዓት ውስጥ አንደኛውና ትልቁ ዌስትን ከምንጩ ለሌላ አገልግሎት የምናውልበት ቦታ ድረስ ያለው ኮስት ነው። ቆሻሻን ውድ ወይም ደግሞ ርካሽ የሚያደርገው ማለት ነው። ለሰ ዌስቱ ኢነርጂ ፋሲሊቲ እንገነባለን ብንል ዌስቱ ኢነርጂ ፋሲሊቲ የሚሄደው ቆሻሻ የትኛው ነው፣ የት ሎኬሽን ላይ ብናደርግ ሞር የተሻለ ሀብት ማመንጨት የሚችልበት ሁኔታ እንፈጥራለን የሚለውን ትራክ ማድረግ የሚቻልበትን እድል ይሰጣል። በተመሳሳይ ወደ ኮምፖስት እናውለው ብንል የት አካባቢ ነው ኦርጋኒክ ዌስትስ የሚመነጩት የሚለውን ፕሮፐርሊ አይደንቲፋይ አድርገን ን ኮምፖስት ጣቢያዎቻችን የት ጋር ማቋቋም እንዳለብን ፕሮፐርሊ ማኔጅ ማድረግ የሚቻልበትን እድል ይሰጣል ተብሎ ይታሰባል። ሪሳይክሊንግ በሚደረግበት ጊዜ ለስ እንደ አዲስ አበባ ከተማ ሪሳይክሊንግ ፓርክ እናቋቁማለን ብንል ሪሳይክል የሆኑ ቆሻሻዎች ከየት አካባቢ ነው የሚነጩት የሚለውን ትራክ ለማድረግ እድል ይሰጠናል የሚል እምነት ነው ይዘን መስራት ያለብን። ከዚህም ባሻገር እንግዲህ ቆሻ ከመነጨ በኋላ በእነዚህ ስማርት ቢኖች ምን አይነት ቆሻሻ ነው ከየት አካባቢ ነው የሚነጨው የሚለውን ከለየን በኋላ ቀጥሎ የመጣው ቆሻን ማጓጓዝ ነው ወደ ዌስት ኢነርጂ ፋሲሊቲ ወይ ወደ ኮምፖስት ስቴሽኖቻችን ካለበለዚያ ደግሞ ሪሳይክል ስቴሽኖቻችን ማጓጓዝ ነው። እንግዲህ የማጓጓዣ ኮስታችን በጣም ከፍተኛ ሆኖ ቆሻን በርካሽ አግኝተ ሌላ አገልግሎት አዋል የምንችልበትን እድል እንዳያሳጣን ፕሮፐር የሆነ ኦፕቲማይዝድ የሆነ ሩት መምረጥ ይፈልጋል። ወደ የትኛው ፋሲሊቲ በወስደው በየትኛው መንገድ በወስደው የሚለውን መምራት እንዲቻል ማወቅ እንዲቻል ትራኮቻችን ጂፒኤስ የተገጠመላቸው መሆን መቻል አለባቸው። ሌሎች ሀገራት ቆሻ ከመነጨበት ቦታ ጀምሮ ዳምፕ እስከሚደረግበት ወይም ደግሞ ሪሳይክል እስከሚደረግበት ወይም ዌስት ኢነርጂ ፋሲሊቲ እስከሚሄድበት ቦታ ድረስ ያለውን ትራኮቹን ሩቶቻቸውን በአግባቡ ትራክ ማድረግ ይቻላል ን ሩት ኦፕቲማይዜሽንም ጭምር መስራት የሚቻልበት እድራ ከዚህ አንፃር ኮስት ቅነሳ ያመጣል የሚል ታሳቢ ተይዞ ነው መሰራት ያለበት። ሌላኛው እንግዲህ በእነዚህ ጣቢያዎች ከሄደ በኋላም ጭምር ለምሳሌ ወደ ሪሳይክሊንግ ጣቢያዎች የሚሄድ ከሆነ እዚህ ሪሳይክሊንግ ጣቢያ ላይ ሄደው ቆሻሻ ቮሊዩሙን ምን አይነት ነው? ምን ያህል ቮሊዩም አለው? ምን አይነት ታይፕ ነው ቆሻሻው? ለምን አገልግሎት ነው? ከዛ በኋላ ከወጣ በኋላ እየተጠቀምንበት ያለውን የሚለውንም ትራክ ማድረግ ያስፈልጋል። በነዚህ ቦታዎች ላይ በሙሉ እነዚህ ሀገራት ፋብሪካዎቹ ላይ ከሄደ በኋላ ቆሻሻ ሶርት ይደረጋል። ለምሳሌ ከምንጩ ሶርት ከደረገ በኋላ ኤኒ የሚቀር ኢምፒሪቲስ ካለ ደግሞ ሶርት የሚደረግበት ሲስተም እንደዚህ ፉሉ ኦቶሜትር የሆነ ሲስተም ነው። በነዚህ ሲስተሞች ላይ በሙሉ ቴክኖሎጂ መር የሆነ ስራ በመስራታቸው ምክንያት ነው ተጨባጭ ለውጥ የሚያመጡትም። ሪል ቆሻም ሀብት መሆኑን ማረጋገጥ ቻሉትና ከዚህ አንፃር ያለብንን ክፍተቶች መድፈን ከቻል እነዚህ ሀገራት የሰሩትን ስራ መስራት እንችላለን የሚል እምነት ነው ያለን። ሌሎቹ ሀገራት ከተነሱበት ጊዜና አዲስ አበባ ተነስተው አሁን የደረሱበት ደረጃና አዲስ አበባ ደግሞ በቅርብ ጊዜ ከነበረበችበት ደረጃ አሁን የደረስንበትን በምናይበት ጊዜ የኛ ሀገር በጣም ፈጣን ለውጥ አለ። ይህን ፈጣን ለውጥ ግን በቴክኖሎጂ ሰፖርት ካደረግነውና የተሻለ ነገር መስራት ከቻል ሌሎቹ ሀገራት በዚህ ደረጃ ለመድረስ የወሰደባቸውን ጊዜ ሳንወስድ የምንፈልግበት ደረጃ ላይ እንደርሳለን የሚልነት ይዘን ይሰጣል። ተሞክሮቹን ስንመለከት ላመነጩት ቆሻሻ ኃላፊነት ሲወስዱ እንመለከታለንና እንደ አንድ ግለሰብ ይሄንን ኃላፊነት እንዲሰማኝ ራሴን ማድረግ ከቻልኩ የኔ አበርክቶ ብዙ ሊሆን ስለሚችል በሀገርም በከተማም ደረጃ ያለው ሲታይና እዚህ ላይ ምን ማለት እንችላለን? ከዚህ አንጻር እንግዲህ ሌሎች ሀገራትን ተሞክሮ በምናይበት ጊዜ አንዳንዶቹ ሀገራት ፔይ አዚዩ ስረው ስትጥል ትከፍላለህ የሚል ፕሪንስፕል ያላቸዋሉ። ኤንድ ፖሉተርስ ፔይ በካይ ይከፍላል። ይህ ማለት ምንድነው? እኔ ላመጣሁት ተጽዕኖ ኃላፊነት መውሰድ ማለት ነው። የኮሪያን ተሞክሮ ብናይ ፔይ አዚዩ ስረው ነው የሚከተሉት ፕሪንስፕል። ሰዎች በመነጩት ቆሻሻ መጠን ይከፍላሉ ማለት ነው። ብዙ ቆሻ የሚያመነጭ ድርጅት ወይም ግለሰብ ወይም ደግሞ ቢዝነስ ካለ ከፍተኛ ገንዘብ ይከፍላል ማለት ነው። ያንን ገንዘብ እንዳይከፈል ምን ላይ ትኩረት ያደርጋል ማለት ነው? ቆሻን ከምንጩ መቀነስ ላይ ትኩረት አድርጎ ይሰራል ማለት ነው። ሌላው ፖሉተር ፔይስ የሚል ፕሪንስፕል ያላቸው አገራት አሉ። ከዚህ አንጻር ያለውን ተሞክሮ በምናይበት ጊዜ ለምሳሌ እኛ ሀገር ያሉ ፋብሪካዎች በጣም በከፍተኛ ሁኔታ ለብክለት የሚያጋልጡ ቆሻሻዎች የሚያወጡ ናቸው። ምን ይከፍላሉ የሚባልበት ጊዜ እንደማንኛውም እንደኔ እንዳንቺ በውሃ ቢል ላይ ወር ደግሞ ሚኒመም ፊ በነዚህ ፋብሪካዎች ላይ ወይም ደግሞ በማንኛውም ግለሰብ ላይ የሚጣለውን ፊ ነው። እኔ አንድ ግለሰብ ሆኝን አንድ ፋብሪካ እኩል አይደለም ለኢንቫይሮንሜንታል ፖሉሽን የምናበረክተው አስተዋጽኦ። ከዚ አንጻር ያለውን ነገር በምናይበት ጊዜ ለምሳሌ የፕላስቲክ ፋብሪካዎችን ወይም ደግሞ ውሃ አሽጎ የሚሸጡ ፋብሪካዎችን በምናይበት ጊዜ ከፍተኛ ሆነ የፕላስቲክ ባይ ፕሮዳክት ያመነጫሉ። ውሃውን እንጠጣለን፣ ከዛ በኋላ ፕላስቲኩን እንጥለዋለን። እነዚህ ፋብሪካዎች እነዚህን ፕላስቲኮች በማመንጨታቸው ምክንያት የተለየ የሚከፍሉት ክፍያ የለም። ለኤንቫይሮንሜንታል ፖሉሽን በጣም ከፍተኛ አስተዋጽኦ አላቸው፣ ግን ደግሞ ይህንን በማድረጋቸው ምክንያት የሚከፍሉበት ምንም አይነት ሚንስ የለም። ፕላስቲክ ፓኬጂንግ የሚያመርቱ ኩባንያዎች አሉ። በጣም ትላልቅ ፓኬጂንግ ምርቶችን የሚያመርቱ ኩባንያዎች አሉ። እነዚህ ኩባንያዎች የሚያመርቷቸው ምርቶች ተጠቃሚዎች ከተጠቀሙ በኋላ ወዴት ይሄዳል? ወደ ኤንቫይሮንሜንቱ ነው የሚሄደው። ይህም በማድረጋቸው ምክንያት የሚከፍልበት አይነት ሁኔታ የለም። እያንዳንዳችንም ከየቤታችን የምናመነጨውን ቆሻሻ በምናይበት ጊዜ ስለማንከፍል ቆሻሻውን በማመንጨታችን ምክንያት ስለማንከፍልበት ብዙ ጊዜ ኃላፊነት ለመውሰድ እንቸገራለን። በየቦታው እንጥለዋለን፣ ቀላቅለን እናስቀምጠዋለን። ከወጣም በኋላ የሚሄድበትን ቦታ ብዙ ሪኮግናይዝ ስለማናደርገው ለአትማች ብዙ ኬር አናደርግም። ይሄ ከእያንዳንዳችን ሕይወት ጋር ደግሞ የተያያዘ መሆኑንም አንረዳም ብዙ ጊዜ። ስለዚህ ሁላችንም ከየራሳችን ጤና አንፃር እንኳን ብናየው ኃላፊነት ወስደን በአግባቡ ማስወገድ በአግባቡ መያዝ ያለብንን መሆኑን መገንዘብ ያስፈልጋል። ከተማችን የስማርት ሲቲ ጉዞዋ ላይነች ያለችው፣ ግብ አስቀምጣ ከተማዋን ስማርት የማድረግ ስራ እየሰራች ነው እና አሁንኛ እያነሳን ያለነው ደግሞ የዚሁ አካል ስለሆነ ኤንቫይሮንመንቱን በተመለከተ እየሄድንበት ያለው ጉዞ ምን ያህል ለምናስበው ግብ ስኬታማነት አሁን ያለንበት መሰረት ይረዳናል። ከዚህ አንጻር እንግዲህ የጀመርናቸው ስራዎች አንዱ ያው የስማርት ሲቲ ኮንሰፕት ስማርት መፍጠር ነው። ይህን ስማርት ኢንቫይሮንሜንት ለመፍጠር የሚያስችል ደግሞ ስማርት መሰረተ ልማት መገንባት ነው። ግን ቀጥሎ የሚመጣው ስማርት ጋቨርነንስ ነው እ ጋቨርነንስ ሲባል የመንግስት አገልግሎቶችን በሙሉ ይወስዳል። እንግዲህ ቆሻ ማስወገድን በምናይበት ጊዜ አንዱ አንድ የከተማ አስተዳደር የግዴታ የሚሰጣቸው የመንግስት አገልግሎት ነው። ከዚህ አንፃር እንግዲህ ሆሊስቲክ ሆነን ያለውን ነገር በምናይበት ጊዜ የመጀመሪያው የሚመጣው ስማርት ኢንፍራስትራክቸር መገንባት ነው። ለዚህም የሆነው ተሞክሮ ወይም ደግሞ ጅምር ብለን ልንወስድ የምንችለው ረጲ ላይ የገነባነው የዌስት ኢነርጂ ፋሲሊቲ ነው። ቆሻሻን ቆሻሻ ነው ብለን አውጥተን ከቤታችን ከጣልን በኋላ ሄዶ ኢነርጂ ሲያመነጭ፣ አንዱ ይህን ስማርት ኢንፍራስትራክቸር አድርገን ነው ልንወስድ የምንችለው። ሌላኛው እንግዲህ ምን ያህል ቆሻሻ ይመነጫል የሚለውንም ከእያንዳንዱ ቤት ትራክ ባናደርግም ቆሻሻ የሚጣልበት ወይም ደሞ ዳምፒንግ ሳይታቸው ወይም ላንድ ፊል ሳይታችን ወይም ደሞ ወስትኖሎጂ ፋሲልቲያችን ጋር ሲሄድ ምን ያህል ቆሻሻ ነው ወደ እነዚህ ፋሲልቲዎች እየሄደ ያለው የሚለውንም ትራክ ማድረግ የምንችልበት የሲስተም ዘርግተናል። እያንዳንዱ ቆሻሻ ወይ ላንድ ፊል ወይም ደሞ ወደ ወስትኖሎጂ ፋሲልቲ በሚገባበት ጊዜ ተመዝኖ ነው የሚገባው። ተመዝኖ የሚገባበት ጊዜ ይዞ የመጣው ትራክ የትኛው ነው፣ ምን ያህል ቆሻሻ ይዞ መጣ፣ ለዛ ሊከፈለው የሚገባው ገንዘብ ምን ያህል ነው የሚለውም በሲስተም ተሳስሮ ትራክ የሚደረግበት ስርዓት አለ። ሌላኛው እንግዲህ ስማርት ኢንቫይሮንመንት መገንባት መቻል ነው። ይህን ስማርት ኢንቫይሮንመንት ማለት እንግዲህ ለፖሊሽን ኮንትሪቢዩት የሚያደርጉ ሁኔታዎችን መቀነስ መቻል ስለሆነ ቅድም ሳነሳልሽ እንደነበረው እንግዲህ ወስትኖጂ ፋሲልቲ ገንብተናል። ዜሮ ከነበርንበት ሪሳይክሊንግ ሬት አሁን 12 ፐርሰንት ደርሰናል። ይህ የሚያሳየው ምንድነው ለኢንቫይሮንመንታችን በጣም የምንጨነቅ መሆናችን እና ስማርት ኢንቫይሮንመንት ለመገንባት የጀመርነውን ጥረት ሊያሳካ የሚችል ጅምር ላይ እንዳለን ነው የሚያሳየው። እንግዲህ ከዚህ አንፃር የሚቀሩን ስራዎች አሁን ስቲል አሉ። እንግዲህ ቅድም ሳነሳልሽ እንደነበረው ቤንችማርክ ልናደርጋቸው የምንችላቸው ሀገራት የጃፓን ብንወስድ ነው ሪሳይክል የሚያደርጉት ወይም ደግሞ መልሶ የሚጠቀሙት የጀርመንን ብንወስድ 65 ፐርሰንት ነው። እነዚህ ሀገራት በተነጻጻሪ ደግሞ ለአንድ ፊል የሚሄደውን የቆሻሻ መጠን በምናይበት ጊዜ ዜሮ ወይም ደግሞ አንድ ፐርሰንት አካባቢ ነው። ይህንን ከመድረስ አንፃር የሚቀሩን ነገሮች አሉ። ተጨማሪ ዌስት ኖጂ ፋሲሊቲስን መገንባት ያስፈልገናል። ከተማችኑ ሰፋፊ የሆነ የአረንጓዴ ልማት ስራ እየሰራን ያለ ነው። የአረንጓዴ ልማት ስራ በጣም ብዙ ኮምፖስት ይፈልጋል። ሰው እነዚህን ኮምፖስቶች የምናቀርባብርባቸውን የኮምፖስት ስቴሽንስ መገንባት ያስፈልጋል። አሁን በአብዛኛው ሪሳይክሊንግ እየሰሩ ያሉት ወጣቶቻችን የስራ ዕድል የተፈጠረላቸው ሰዎች አብዛኞቹ በራሳቸው ኢኒቲቭ የሚሰሩ ናቸው ስ የከተማ አስተዳደሩ ከማሰልጠን አቅም ከመገንባት አንጻር የመስሪያ ቦታ ከማመቸት አንጻር እየደገፈ ያለው ነገር አለ። ግን በተጨማሪ ይህንን ሪሳይክሊንግ ፓርክ አቋቁመን ከዚህ ከቆሻ ሊመነጭ የሚችለውን ሀብት ከፍተኛ ማድረግ ላይ ስማርት ኢንፍራስትራክቸሮችን መገንባት ላይ ሰፋ ያለ ስራ መስራት መቻል ይኖርብናል። ከሩት ኦፕቲማይዜሽን አንፃር ያለውን በምናይበት ጊዜ እነዚህ ቆሻ የሚሰበስቡና ወደ እነዚህ ፋሲሊቲዎቻችን የሚወስዱ ተሽከርካሪዎችም እንደዚሁ ሩታቸውን ኦፕቲማይዝ ለማድረግ ቆሻ የሚነጭበትን ቦታ ፕሮፐርሊ ትራክ ከማድረግ አንፃር በፓይለት ደረጃ የጀመርነው ነው ስራ አለ። ይህንንም በተሟላ መልኩ ስንሰራ ከሩት ኦፕቲማይዜሽን አንፃር ቆሻ የሚነጭበትንም ቦታ በአግባቡ አውቀን እዛ አካባቢ የሚያስፈልገውን መሰረተ ልማት ከመለየት አንፃር የጀመርነውን ስራ ያጠናክርልናል ብለን ነው የምናስበው። ከምንጩ ያለውን በምናይበት ጊዜ እንግዲህ እስካሁን ድረስ ያለን የተለምዶ ቢኖች ናቸው። የተለምዶ ቆሻሻ የምንሰበስብባቸው ቢኖች ናቸው። ያሉ ሶርት ወደ ማድረግ ከሀውስ ሆልድ ደረጃ ሶርት ወደ ማድረግ ስንሄድ እነዚህ ቢኖቻችን ምን አይነት ቆሻሻ ይዘዋል፣ ምን ያህል ቮሊዩም ቆሻሻ ይዘዋል የሚለውን በሀሳብ ደረጃ በጥናት ደረጃ ያለ አለ እሱን ስንተገብር ሞር ከሶርሱ ጀምሮ እስከ መጨረሻው ኢንድ ፕሮዳክት ድረስ ያለውን ሲስተም ትራክ ማድረግ የሚቻልበትን ጅምር ስራዎች አሉ እነዚህን አልቀን መስራት ከቻል የጀመርነው አዲስ አበባን ስማርት አዲስ አበባን ለመገንባት የጀመርነው ጥረት የተሟላ ያደርገዋል የሚል እምነት ነው ያለው ስማርት ሲቲ ፅንሰ ሀሳብ የማይደርስበት ቦታ የለም ብለን የምናስበው ስለዚህ ተግባሪው ሰው ነው ከተማዋ ብትሰራም እያንዳንዱን ነገር ሊያንቀሳቀስ የሚችለው ነዋሪው ነው። ስለዚህ በዚህ ፅንሰ ሀሳብ ልክ የስማርት ኤንቫይሮንመንትን ስናነሳ ዋና ብለን የምናስበው የሚጠቀመውን ነዋሪውን ማህበረሰብ ነው። የራሱን ሚና እንዲወጣ ይፈለጋልና ማጠቃለያችንን እዚህ እናደርግ። ከዚህ አንጻር እንግዲህ አሁን በጅምር ያለው ስራችን በተሻለ ደረጃ የሚሄድ ያለው ግንዛቤ ማስጨበት ላይ ነው። እንግዲህ አንድ ግንዛቤ ማስጨበጥ አልቲሜት ጎሉ የሚሆነው ያ ግንዛቤ የጨበጠ ሰው የእለት ተዕለት እንቅስቃሴው አካል አድርጎ ባህል አድርጎ ያን ህይወቱ አድርጎ መኖር ሲችል ነው። ስለ ቆሻ የምናወራበት ጊዜ ቆሻን መጣል ወይም ደግሞ አለመያዝ ነውር አድርጎ የሚቆጠር ማህበረሰብ መፍጠር ስንችል ነው። ግንዛቤ ከማስጨበጥ አንፃር እንግዲህ የኛ ተቋማት የኛ መዋቅሮች ህዝቡን በበቂ ሁኔታ ከ2300 በላይ የሚጠጉ የግንዛቤ ማስጨበጫ ሰራተኞችን አሰማርተን የተለያዩ ፕላትፎርሞችን እየፈጠርን ዊክሊ የጽዳት ካምፔን እያደረግን የተለያዩ ኢቨንቶችን ክሪኤት እያደረግን ግንዛቤ በከፍተኛ ሁኔታ የማስጨበጥ ስራ ሰርተናል። አሁን ህብረተሰባችን በቆሻሻ አያያዝ ላይ ግንዛቤ የለውም የምንልበት ደረጃ ላይ አለንም። ያለው ሁሉም ሰው በቆሻሻ ላይ በቂ ግንዛቤ አለው። ለዚህ ማሳያ የሚሆነው ከተማችን እንግዲህ አሁን ያለችበት ሁኔታ ጽዱ ነች። ግን ደግሞ እኛ የተወሰነ ቀን ቆሻሻ መሰብሰብ ላይ ትንሽ ላፕስ ብናደርግ ኖ ቆሻ መጣል የለብኝም፣ ይሄ ከተማዬን ያቆሽሻል፣ ይሄ ኢንቫይሮመንቴን ያቆሽሻል፣ ቆሻ መጣል ነውር ነው የሚል ማህበረሰብ ፈጥረናል የሚለውን በምናይበት ጊዜ ገና በጣም ብዙ የሚቀረን ነገር አለ። ከዚህ አንጻር እንግዲህ የተሻለ ነገር ሰርተዋል ብለን የምናምናቸው ሀገራት ለምሳሌ ጃፓኖችን ነው። ጃፓኖችን እንግዲህ ኳታር ላይ በተደረገው የዓለም ዋንጫ ስቴዲየም ውስጥ እንዳየናቸው ጨዋታው ካለቀ በኋላ ጃፓኖች ከዓለም ዋንጫው ተሸንፈው ወጥተዋል። አልተናደዱም፣ አልደበሳጩም አንለም ከዓለም ዋንጫው መውጣታቸው ምክንያት ዲሳፖይንትድ ሆነዋል። እንደሞ ባህል አድርገው መኖራቸውን በሚያሳይ መልኩ ሁሉም ስቴዲየም ውስጥ የነበሩ ሰዎች የጣሏቸውን ቆሻሻዎች ሰብስበው አጽድተው በባግ አድርገው ወስደው ትክክለኛ ቦታ ሲያስቀምጡ አይተናል። ስለዚህ በሀገራቸው ብቻ ሳይሆን የትም ቦታ ቢሄዱ እኔ ያለሁበት እኔ የተንቀሳቀስኩበት ቦታ መቆሸሽ የለበትም የሚል ካልቸር ፈጥረዋል ማለት ነው። ይሄ በትውልድ ላይ የሰሩት ስራ ህዝቡን ባህል አድርጎ በመሄዱ ምክንያት የመጣ ለውጥ ነው የሚል እምነት ነው ያለን። ይህንን እንደዛ እንዲሆን ማድረግ ያስፈልጋል። እንግዲህ ላደገውና ራሱን ላወቀው ሰው ግንዛቤ ነው የምታስጨብጭው። ምክንያቱም ራሱን ያወቀ ራሱን መግዛት ይችላል። ራሱን ማነጅ ማድረግ ይችላል። ግን ደግሞ ትውልድ ላይ ነው መስራት መቻል ያለብን። ትውልድ ላይ ከመስራት አንፃር እንግዲህ በትምህርት ቤቶች የጀመርናቸው ስራዎች አሉ። በየሳምንቱ አርባ አርብ ቀን የጽዳት ዘመቻ ይካሄዳል። ክላስሮሞቻቸውን በትምህርት ቤት ግቢዎቻቸውን በትምህርት ቤታቸው ዙሪያ ያሉትን ቦታዎች ያጸዳሉ። ግን ደግሞ እሱ ብቻ አለን በሳምንት አንድ ቀን እንዲሆን ብቻ ሳይሆን እኛ የምንጠብቀው በካሪኩለም ውስጥ ተካቶ የቆሻ ምንነት ልጆቻችን በአግባቡ እንዲገነዘቡ ቆሻ እያዘን በአግባቡ እንዲያውቁ ቆሻ እንዴት እንደሚወገድ እንዲያውቁ ቆሻ በአግባቡ አለመወገዱ ምክንያት የሚያመጣውን ኢምፓክትን በአግባቡ እንዲገነዘቡ በካሪኩለም ውስጥ ተካቶ ልጆቻችን መማር ከቻሉ ያንን ባህል አድርገው ሊያድጉ የሚችሉበትን እድል ይፈጥራል የሚል እምነት ነው ያለን። ከምንም ነገር በላይ ግን አሁን ባለንበት ትራጀክተሪ በደንብ ፕሮፐርሊ ሄደን ቆሻሻን በተጨባጭ ሀብት ማድረግ የምንችለው ቆሻሻን በአግባቡ ለይተን መያዝ ስንችል ነው። አሁን የወስቱ ኤነርጂ ፋሲሊቲያችንን በምናይበት ጊዜ ኦልሞ በ30 በመቶ በሚጠጋ ካፓሲቲ ነው እያመረተ ያለው። ይሄ የሆነበት ምክንያት የሚሄደው ቆሻሻ ጥራት የሌለው በመሆኑ ምክንያት መወቸር ያዘለ ወይም ደግሞ ውሃ ያለው በመሆኑ ምክንያት ወስቱ ኤነርጂ ፋሲሊቲ የሚጠበቅበት ኤነርጂ ማመንጨት አቅም ላይ ማድረስ ያልተቻለበት ሁኔታ ነው ያለው። ከዛም ባለፈ ሪሳይክሊንግ የሚሰሩትን ወጣቶቻችን በምናይበት ጊዜ ሁሉም ቆሻሻ አብሮ ተቀላቅሎ የሚሄድ በመሆኑ ምክንያት እዚህ ቆሻ ውስጥ እንግዲህ በሰብሰ አለ በጣም ብዙ የምንጸየፋቸው አይነት ቆሻዎች ሳይቀር ነው እንግዲህ በእነዚህ ባጎች ውስጥ ወይም ደግሞ በእነዚህ ማዳበሪያ ውስጥ ገብቶ የሚሄደው። ይህን የሚሰበስቡትና የሚለዩት ወጣቶቻችንም ለበሽታ እንዳይጋለጡ፣ የሚመነጨውን ቆሻሻም በአግባቡ ለተገቢ አገልግሎት መዋል እንዲችል በአግባቡ መለየት ያስፈልጋል። ከዚህ አንፃር ገና በጣም ብዙ ይቀርናል። ከሁላችንም ከኔም ከአንቺም ቤት የሚወጣውን ቆሻ በምናይበት ጊዜ ሁሉን እንቆሻ በአንድ ባግ ውስጥ ነው ከተል የምናወጣው። ያ የተቀላቀለ ቆሻሻ ደፍነትሊ ጥራት የለውም። ሪሳይክል የሚደረግ ከሆነ መጣጠብ መቻል አለበት ወይም ደግሞ ፕሮፐርሊ እንደገና ሶርት መደረግ መቻል አለበት። መልሰን የምንጠቀመውም ከሆነ እንደዚህ በተመሳይ መልኩ ከሌላ ቆሻ ጋር የተቀላቀለን ቆሻሻ መልሶ ለመጠቀም አስቸጋሪ ነው የሚሆነው። ወደ ኮምፖስትም የምንወስዳቸውም የምናይበት ጊዜ በሰብስና ሰብስ ካልተለየ በስተቀር ኮምፖስት ጋር ሄዶ ፕሮፐር የሆነ ትክክለኛውን የኬሚካል ምጥጥን የያዘ ኮምፖስት ለማምረት አስቸጋሪ ሁኔታ ነው የሚፈጥረው እና ከዚህ አንጻር ያለው ነገር ላይ በጣም ብዙ የሚቀርንም ስለሆነ በቀጣይነትም ትኩረት ሰተን እንሰራበታለን ብለን የምናስበው ይሄንን ነው። ከዚህ አንጻር እንግዲህ በተጨባጭ ለውጥ ማምጣት መቻል አለብን የምንል ከሆነ በአዲስ አበባ በሁሉም ብሎኮቻችን ላይ ባሉ አደረጃጀቶቻችን ይህን ግንዛቤ አስጨብጠን ብሎኮቻችን በየብሎኩ የሚኖሩት ነዋሪዎቻችን ይህን በአግባቡ ግንዛቤ ተጨብተው መስራት ከቻሉ ተጨባጭ ውጤት ይመጣል ብለን እናስባለን። እንደ መንግስት የፈጠርነው አቅም አለ፣ ግን በመንግስት የተፈጠረው አቅም የተሟላ ሊሆን የሚችለው ህዝቡን በራሱ ኃላፊነቱን መወጣት ሲችል ነው። ከዚህ አንጻር እንግዲህ ወደፊት መስራት አለብን ብለን የምናስበው ይህንን መምራት የሚያስችል ሌጋል ፍሬምወርክ ሳለን የመጀመሪያ ማስገንዘብ ነው መሆን መቻል ያለበት። ቀጥሎ ደግሞ ይህን ተገንዝቦ አግባብ የማይፈጽመውን አካል ደግሞ መቅጣት፣ ማስተማር እና ወደ ትራክ እንዲመጣ ማድረግ ላይ የቀሩን ስራዎች ላይ መስራት ከቻል የጀመርነው ለውጥ የጀመርነው ጥረት የተሟን ላይ ይሆናል የሚል እምነት ነው ያለና ህዝቡ ከዚህ አንጻር የበኩሉን ድርሻ እንዲወጣ ነው መልዕክት ማስተላለፍ ፈልገው መልካም ስለሰጡን ጊዜ ስላካፈሉን ልምድ እጅግ በጣም ነው የምናመሰግነው እኔም በጣም አመሰግናለን ክቡራን ተመልካቾቻችን በስማርት ሲቲ ከምናንሳቸው ጉዳዮች ወይም ፒላሮች መካከል አንዱ በሆነው በስማርት ኤንቫይሮንመንት ረገድ የደረቅ ቆሻሻን አስመልክተን ያጋራናችሁን ሐሳብ የተከታተላችሁትን ይመስል ነበረ። ሳምንት በሌላ ዝግጅት ወደ እናንተ እንደርሳለን። ቸር ሰንብቱ።